ወላይ በይ እስኪ በማቀፍ አሳየኝ። ናፍቆት ስራ ስጭና እኔ ምን ልስራ? እኔ እኔ አንተ ቤት ሰላም፣ ሰላም። ውድና የተከበራችሁ የኛ እንቁና ተወዳጅ ቤተሰቦች እንዴት ናችሁ? ድምጼ ጉንፋን ይዞኛል። ቤተሰብ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ አልቻልኩም፣ ያው ቡታዝራ መጥቻለሁ። የናንተን የወደንስ ጭንቀት የአብዬን አፍቆት ጀሚል አልናፈቀኝ። ግን አብዬና የእናንተ ጭንቀት በጣም ስለከበደኝ ዛሬ ሁሉንም ነገር ትቼ ሁሉንም ነገር እንደ ዛሬ እኔ አብዬ ስለናፈቀችኝ አልቻልኩም፣ እና እነ ጀሚል ጋር ሊሄድ ነው። ጀሚልን ይቅርታ አልጠቀውም። አብዬን ግን ዝቅ ብዬ ይቅርታ አብዬ አትፍቻለው ብቻ ሁሉም ነገር ይቅርታ ብዬ ላብዬ ይቅርታ ጠይቃታለሁ። ስጦታ ይዤላት መጥቻለሁ። ምንድን የመጣሁላት ይሄ ልብስ ነው፣ ሺቲ ነው፣ ከነ ሻርቱ ነው። የእጀ ሙሉ ሆኖ ማለት ነው። የምትወደው የምትወደው ሩዝ እና ከዛ አንዳንድ፣ በዛው ለሷ ስጦታ ይሆንልኛል። ከልቧም ደግሞ ይቅርታ ታደርግልኛለች አብዬ ደግሞ እሷም ናፍቃኛለች ማለት፣ በእሷ ሳይሆን የሰማሁት በዳኒ ዳኒ ናውርቸው ነበርና ካሜራማናችን ዳኒ አ ወታጅራ ስገባ አሁን የሚቀርጸኝ ዳኒ ነው፣ ስጠይቀው አብዬ ናፍቃኛለች ናፍቆኛል እያለች ነው አለና፣ ቡናዋ ደግሞ እኔ በጣም ናፍቆኛል። በቃ ብቻ ምን ልበላችሁ ቤተሰብ፣ ዛሬ ይኸው እንኳን ደስ አላችሁ። አሁን ይቅርታ አታደርጉልኝም እናንተስ? እኔ ይኸው ይቅርታ ብዬ መጥቻለሁ። ተሸነፍ ብላችን ይኸው ተሸነፍ መጥቻለሁ። እና ቤተሰብ እንኳን ለዚህ ቀን አደረሰን። ብዙዎቻችሁ ብዙዎቻችሁ አስከፍተናል እና ከልብ ከልብ ይቅርታ እኔ እኔ አስከፍቻችኋለሁ። ግን ደግሞ አንዳንዴ ወንድ ሆኖ መጠላላት ያስጠላል እና ዛሬ ይኸው ሁሉንም ነገር ትቼ ሁሉንም ነገር ይቅር ብዬ መጥቼ አብዬ ጋር መጥቻለሁ እና ቤተሰቦች እንኳን ደስ አላችሁ። ኮሜንት ላይ ሁላችሁ የሆነ ደስተኛ የሚያደርጉ ኮሜንቶች ጻፉልኝ። እና ቤተሰብ ይህም ቤት እስከዛ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮን ጀምሩት። ቤተሰብ ጉዞ ወደ ኡንሳሽ እኒት በሰላም ውሎ ይደር፣ መንደሩ ክፉም አያሰማን ባገሩ ኖር ቤተሰብ በጣም ፈርቻለሁ። በጣም ለነገራችሁ አልችልም። ተከተል እኛ ካለን አይሞትም። ተስፋዋይናችን ግን ጀሚለን ይቅርታ አልጠይቀሙ ግን ከሌለ በጣም ነው የሚደብረኝ። አብዬ ትኖር ደስ ይለኛል።

ይቅርታ የሚሆን ነገር እ መጥቻለሁ። ይቅርታ እስታለሁ። ተበጥሶ ተዋርጃል። ይሄ ቆይ ብዬ ቤት ግባ ነው በይ። አልናፈኩሽም ግን እኔ ናፍቅሽኛል። ለአንቺ ብዬ ነው የመጣሁት ይቅርታ ልጠይቅሽ። ወይኔ የሆነ አትስቻለሁ። እና እስካሁን የት ነበርኩኝ? ያኛው

ጀሚል አሳዘነ። ቤተሰብ ለወሮ አልፈለግኩም ነበር። ራሱ ሲያወራኝ አብዬ የጠፍተ ነበር እስካሁን አለች። በአንድ ልቦነን አንዳችን ስንደክም አንዳችን ላንጠፋ ልጃዋቂ ሳንል ጉዞ ጀምረናል። ይህ ደግሞ ፔስታል ቦታ አይመርጥም፣ በዚህ ሰዓት ይበጠሳል።

በዛ ጥፋት ይቅርታል ጠይቀኔ ና ብዬ ልንመጣ ነበር ግን ትላንት እንደዛ ብ ውጭ ነው። ችግር የለውም አብዬ፣ ልጅሽ አስከፍተው ነበር በጣም የዛ ቀን ዙ ይዣችሁ እ እናንተ ሳያሳየኝ ይዞብኝ የመጣው እኔ ደግሞ እናቴ ብዬሽ አይደል ማስብሽ፣ እሱ ሳይነግረኝ ግን ይዞሽ መጣ። ከዛ በቃ ደበረኝ፣ ደበረኝና አልመጣም ብዬ ነበር። እስካሁን ከቦታ ዝናም ወጥቼ ነበር።

ከልብ ከልብ የእኔ ወንድም ይቅርታ፣ ሸራ ይቅርታ አብዬ፣ ጀሚል ይቅርታ አድርጌለታለሁ። አንቺን እኔ ይቅርታ አረክሽልኝ አብዬ ወላሂ ሁሉም ነገር ይቅርና ቡናሽ ናፍቆኛል። አንቺ ናፍቀሽ እኔ ቁጭ ብዬ ነው የምጠብቅሽ። ሌላ ደግሞ ያመጣውልሽ። አብዬ ይኸው ሩዝና እንጀራ ምጥቻለ። ይሄ ፔስታሎ ስለተቀደደ ስትገቢ ቤተሰቦች በጣም ተናደውብን ነበር እና ብዬ አብዬ ለማን ጥለህ ነው ከቦታ ጀራ የምትወጣው? ግን እኔ ጀሚል ስላናድደኝ ነበር እንዚንችን ጥዬ ልወጣ አልነበረ። ደግሞ ፈገግታሽ ሁሉም ቪዲዮ ላይ ጠፍቷል። ምን ሆነች ነው? ጫንባር አሞሻል? ወላሂ እኔ አሁን እንዴት ነሽ? ተሽሎሻል? ደግሞ አምሮብሻል፣ ፋለሻል። ቁራኑ ስንጨረስና ምርቃት መች ነው? ምርቃት ነና መች ድዋ እናድርግ? አሁንም ድዋ እናድርግ። ግን አሁን መች እናድርግ ድዋ እኮ አመ ዛሬ ዛሬ ይሄና ይሄ ብቻ ያለኝን አድርጌ ነው የመጣሁት። በሌላ ጊዜ ድዋ እናደርጋለን። ድዋይ ሰአቴ ነነባክ ድሽክስኔሽ ባናገረል ያቀኛች እሷ ትመጣለች። አሁን አብዬ ሁሉንም ነገር እንተወና እዚ ጋ ከዚህ በኋላ ወደ ድሮ ማንነታችን እንመለስ። ሁሌም አብዬ ስትስቅ ምናምን የምትወደ ሁሌም አብዬ ከኔ ጋ ስትመጣ እየሳቀች ነው ምትመጣውና እኔ ሌለው በቪዲዮ ላይ አይቻታል። በቃ ፈገግተው አሁን ልጠፍቶ ነበር። አሞኝ ነበር አለችኝ አብዬ። አሁን ግን ደህና ናት። ዛሬ ነው ጁማ። ዛሬ ድዋ ምን ታደረግልኛለች? ግን እስኪ በማቀፍ

ቡና ላይ ግን ለአንተ እኮ ቅጣ አላረግልህ ብዬ ነበር። ያው ሁሉ ለፍቼ ጥዬ እጄ አንተ አብዬ እናንተ አልተባባንም ሳይሆን ግን አብይ፣ እንዴት እያስጨነቀች እንደ መንበር አይተሃል? አብይ እንትን ብላኝ ከዛ ደግሞ አሁን አሁን ግን አድርጋልኛ ወይስ አብዬ እኮ ሁሌም እንደ ጀርባ ጀርባ ነው። እንትን ስል ከካሜራ ጀርባ ጀርባ እንደ ቁም ነገር የምታወራኝ ነገር ከመጋ እኔ ስሷረ ሚገርም

አዎ ይቀረዋል። ልክ ነህ አብዬ። ጨው ቀንሽው ትንሽ ግን አብዬ የሁሉ ጨው እ ሊቀመጥ ነው። እኔ መስገባ እኔ ለቡና መስሉኝ እኔ ደግሞ ቀልቀል እላለሁ። ኧረ ይቆሻል፣ ጀመኔ ይታጠፋል፣ እናሳጥበው አብዬ አብዬ ይሄ ይታጠብ አይደል? ምንም ቆሻል። ገደር ብቻ አዲስ ይምጣ። አዲስ መጥቶ ከዛ ይወሰድ ባዘና ድንገት ብቻኝ ምንጥ ድንገት እንግዳ ቢመጣብኝ ምን አነጥፋለ አለች እና በቃሽ፣ ወይኒ ለምን እዚሁ ሰራተኛ ምተናታቅ

አብዬ ቡናሽ ናፍቆኝ ነበር፣ ወላሂ በዮሃይ በቃ ቸውን በላቸው ቤተሰቦች። ከዛ ቡናችን ጠጣኛ ቸውን በላቸው ቡና አእጠጣለሁ ቡናማ ልጠጣ ነው። ግን ይቅርታ አርገሽልኛልቤተሰብ ለነበረን ተወቅ ለነበረን ቆይታ ይሄን ይመስል ነበር። ወዳቸኋለን። ቀጣይ ቪዲዮ ላይ እንገናቤተሰብ ለነበረን ቆይታ ይህ ይመስላል። እንወዳችኋለን።